በፊልሙ መጀመሪያ ላይ ሊላንድ ጆንስ እና ዊሊያም ኦርሰር የተባሉ ሰዎችን እንተዋወቃለን። ሌሊቱንም ከሳለፉበት የግዳ ማረፊያ ውስጥ ጠዋት ላይ የሚወጣሉ ቦታውም የአሜሪካ ምዕራባዊ ክልል ውስጥ ያለም ይመስላል። ሁለቱ አብረው እየተጓዙ የሚገኙ የስራ አጋሮች ሲሆኑ ነገር ግን ዕድሜያቸው በጣም የተለያየ ሲሆን፣ ሊላንድ 50 ዓመቱ ሲሆን ኦርሰር ደግሞ ገና ሃያዎቹ ቤት ውስጥ ነበረ። ሊላንድም ወደ እንግዳ ማረፊያው ቢሮ ሄዶ ተመልሶ ሲመጣ ኦርሰር ያን ያከል ጊዜ ፈጀበት ምን እያደረገ እንደነበር ይጠይቀዋል። ሊላንድም ከሰራተኛው ጋር አለመግባባት እንደነበረው ይነግረዋል። ነገር ግን አሁን ላይ ሁሉንም ነገር እንዳስተካከለ ነው የሚናገረው። ሊላንድም ውሃ ጠምቶት ጣምቶት ስለነበረም ለመጠጣት በሚያነሳበት ሰዓት ላይ እቃው ባዶ ነበረ። ስለዚህም ለኦርሰር ወደ እንግዳ ማረፊያው ክፍል እንዲመለስና ከማሽኑ ውስጥ ውሃ ቀርቶ እንዲመጣም ይነግረዋል። ኦርሰርም ወደ ቢሮ በተመለሰበት ሰዓት ላይ ቢሮ በደም ተጨመላልቆ ነበረ። ጸሐፊውም በተቀመጠበት ወንበር ላይ ተገሎም ይገኛል። ጥበቃውም እንደዛው መሬት ላይ እየወደቀ ሲሆን ደሙም እየፈሰሰም ይገኛል። ኦርሰር ግን ሁሉንም ችላ በማለት ከጃሩ ውስጥ ውሃውን መቅዳት ይጀምራል። በዛም ጊዜ ላይ በቢሮ ድብቅ ክፍል ውስጥ የነበረችው ትንሽዬ ልጅ ክፍሉን ከፍታ ትወጣለች። የተፈጠረውንም ከተመለከተች በኋላ የደነገጠች ትመስላለች። ኦርሰርም ጸጥ እንድትል ከነገራት በኋላ በቀስታ የሚተኩስባትና ይገላታል። በቀጣዩ ትዕይንት ላይ ደግሞ ቶም ስቶል የተባለን ሰው እንተዋወቃለን። በከተማ ውስጥ የሚገኝ ትንሽዬ መጠጥ ቤት ያለው ሲሆን አሁን ላይም ከሚስቱ ኤዲ እና ከልጆቹ ጋር እየኖረ ይገኛል። እሷም ጠበቃ ስትሆን ልጃቸው ጃክ አስራ ስድስት ዓመቱ ሲሆን፣ ሌላኛዋ ደግሞ በአስር ዓመቷ ላይ የምትገኘው ሳራም ትገኛለች። ቶም እና ኤዲ የሚዋደዱ ሰዎች ሲሆኑ ሁለቱን ልጆቻቸውንም በጋራ ተባብረው እያሳደጉም ይገኛሉ። በመጠጥ ቤት ውስጥ ይገቡ የነበሩ የከተማው ሰዎች ሁሉም እርስ በርስ ይተዋወቁ ነበረ የሚጠራሩትም በየስማቸው ነበረ። በቀጣይ ሃይ ስኩል ውስጥ ቤዝቦል እየተጫወተ የነበረውን ጃክን እንመለከተዋለን። ጨዋታውንም በማሸነፍ ተቃራኒ ቡድን ውስጥ የሚገኘውን ቦቢ ሲንገረን እንዲናደድ ያደርገዋል። ከዚያም በመልበሻ ክፍል ውስጥም ቦቢ ጃክን እየተሳደበ ለድብድብ እሱን መጋበዝ ይጀምራል። ጃክን ቦቢ ወደ ሌላ ነገር እንዳያመራም እሱን ማረጋጋት ይጀምራል። በዚያን ቅማታ ላይ ቦቢ እና ጓደኛው በመኪናቸው ከተማውን ሲዞሩ እንመለከታለን። ድብርት ውስጥ ስለነበሩም ሀሳባቸው ችግር መፍጠር ብቻ ነበረ። ከዚያም በዛን ሰዓት ላይ ጃክን እና ፍቅረኛ የነበረችውን ጁዲ ዳንቨርስን አንድ ላይ ይመለከቷቸዋል። እነሱንም ሄደው ሊተናኮሏቸው ቢያስቡ፣ ነገር ግን አጠገባቸው ከነበረ ትልቅ መኪና ጋር ሊጋጩ ደርሰው ነበረ። ቦቢም የመሃል ጣቱን አውጥቶም ሁለቱን ሰዎች ይሰድባቸዋል። ቢሆንም ግን አስፈሪ አስተያየታቸውን በተመለከተበት ሰዓት ላይ አርፎ ይቀመጣል። ሌዮላንድ እና ኦርሰር ሁለቱን ልጆች ትልቅ ጥፋት ልታጠፉ ነው በሚል አይነት አስተያየት ተመልክተዋቸው ይሄዳሉ። ኦርሰርን በከተማው የሚገኙት ሰዎችና አስተሳሰባቸው በሙሉ እንዴት እያስጠላው እንደመጣ መናገር ይጀምራል። ከዚያም መጠጥ ቤቱ ሊዘጋ በተዳረሰበት ጊዜ ላይ ሊዮላንድና ኦርሰር ወደነ ቶም መጠጥ ቤት ውስጥ ይገባሉ። ሊዮላንድም ቡና እንዲያመጣላቸው ነበር የጠየቁት። ቶምም አሁን ላይ መጠጥ ቤቱን እንደዘጉት ይናገራል። ቢሆንም ሊዮላንድ ግን በንዴት እየተናገረ ቡናውንና ኬኩን እንዲያመጡለት ይጠይቃል። በመስማማት ያምን የነበረው ቶምም ተስማምቶ ሊሰጣቸው ይወስዳል። ቢሆንም ግን አስተናጋጅ የነበረችውን ሻርሌትን ወደ ቤት እንድትሄድ ይነግራታል። እሷን በምትወጣበት ሰዓት ላይ ግን ድንገት ኦርሰር ይዛትና እሷን ለመተናኮስም ይሞክራል። እሷንም እንዳትንቀሳቀስ በነገራት ሰዓት ላይ ቶም ሁለቱ ሰዎች ምናልባት ሱቁን ለመዝረፍ እንደመጡ ማሰብ ይጀምራል። ስለዚህም በገንዘብ ማስቀመጫ ውስጥ የነበረውን ሁሉንም ገንዘብ እንዲወስዱ ይነግራቸዋል። ቢሆንም ሊዮላንድ ግን ሽጉጡን በመውጣት ገንዘቡ የእሱ እንደሆነ እንደሚያቅና ኦርሰር ግን ሻርሌትን እንዲገላት ይነግረዋል። ሐሳባቸውም ለቶም ትልቅ ነገርን እንደሚፈልጉ ለማሳየት ነበረ። ኦርሰርም አስተናጋጇን በሚመታት ሰዓት ላይ ሊዮላንድ ትኩረቱ በዛ ተወስዶ ነበረ። ስለዚህም ቶም በእጁ ይዞት የነበረውን ትኩስ ቡና የሊዮላንድ ጭንቅላት ያሳርፈዋል። እሱም በወደቀበት ሰዓት ላይም ሽጉጡም አብሮ ይወድቃል። ቶምም ከካውንተሩ ላይ በመዝለል የወደቀውን የሊዮላንድን ሽጉጥ ያነሳል። ኦርሰረም ቶም ላይ ቢተኩስም ነገር ግን ይስተዋል። ስለዚህም ቶም መልሶ በመተኩስ ሶስት ጊዜ ኦርሰረን ይመተዋል። ሊዮላንድም በመሬት ላይ ተንፎ ቁም ቢሆን በቢላው ቶም ነግሩን ይወቀዋል። ቢሆንም ቶምም ግን ሊዮላንድ ላይ የሚተኩስበትን ይገሏል። በዚህም ተግባሩ ምክንያትም ቶም በከተማው ሚዲያ ስሙ መታወቅ ይጀምራል። እሱን ኢንተርቪው ለማድረግ በሞከሩበት ሰዓት ላይም ያንን ባለመቀበል ወደ ሆስፒታል ጉዞን ያደርጋል። በቀጣዮቹ ቀናትም የሱ ታሪክ በከተማው ጋዜጣ ላይ ይሰፍራል። የቶም ጉዳትም አነስ ያለ ስለነበረም ለቀናት ግን እንዲያናክስ ያደርገዋል። ከቀናት በኋላም ቶም በካፌ ውስጥ መስራቱን በቀጠለበት ሰዓት ላይ ሶስት ጥሩ ልብስ ለብሰው የነበሩ እናም ከዚህ ከተማ የመጡ አይነት የማይመስሉ ሰዎች ወደዛ ካፌ ውስጥ ይገባሉ። መቀመጫው ላይም ከተቀመጡ በኋላም መሪያቸው ጥቁር ልብስ የለበሰና ጥቁር መነጽርን ያደረገ ነበር። ለቶምም ቡና እንዲያመጣላቸው ይጠይቀዋል። ቶምንም በተደጋጋሚ መልኩ ጆዊ ያለ ነበር የሚጠራው ቢሆንም ቶም ግን ለሰውየው ምናልባት ተሳስቶ እንደሆነና የሱ ስም ቶም እንጂ ጆዊ እንዳልሆነ ይነግረዋል። ቢሆንም ያ ሰው ግን ቶም ከፊሊ እንደመጣ ነበር የሚናገረው። ያ ሰውም ቶምን በደንብ አድርጎ እንደሚያውቀው ነበር የሚያምነው። በዛም ሰዓት ላይ በወሬያቸው ተናዳ የነበረችው ኤዲ በመሃላቸው በመግባት የሚያዙት ነገር ካለ እንዲያዙና አለበለዚያ ግን ከዚህ እንዲወጡ ትነግራቸዋለች። አለቃቸውም ለቶም መቶ ዶላሩን ካስቀመጠ በኋላ አሁን ገንዘብ የምንከፍል ደንበኞች ነን ይለዋል። ኤዲም ወደ ፖሊስ እንደምትደውል በነገረቻቸው ሰዓት ላይ ግን ሰዎቹ ከዛ ተነስተው ይወጣሉ። ከዚያም ተነስተው በሚሄዱበት ሰዓት ላይ ግን እነ ቶም ወደ ሱቃቸው መጥተው የነበሩትን ሰዎች ለፖሊስ ተናግረው ስለነበረ በመንገዳቸው ላይ ፖሊስ ይከታተላቸዋል። ያም ፖሊስ ስሙ ሳም ካርኒ ሲሆን ስለ እነዚህ ሰዎች ማንነት መጠየቅ ይጀምራል። አለቃቸውም እነሱ ቱሪስቶች መሆናቸውንና ምንም አይነት ለሱ የሚያሰጋ ነገር እንዳልያዙም ይናገራል። በዛን ቀን ከሰዓት ላይም ሳም ወደ ነቶም ቤት በመምጣት ጠዋት ላይ ወደ ካፊያቸው መጥቶ የነበሩ ሶስት ሰዎች አደገኛ ወንጀለኞች መሆናቸውን ይነግራቸዋል። የመጡትም ከምስራቃዊ የአሜሪካ አካባቢ ሲሆን ፊላዴልፊያ ውስጥ ወደሚገኝ ፖሊስ ጣቢያ ከዳወለ በኋላ ባገኘው መረጃ መሰረት ይህንን ሊያገኝ እንደቻለ ይናገራል። ነገር ግን ቶመን እየጠሩበት ስለነበረው ጆዊ ኩዛክ ስለተባለው ምንም አይነት መረጃ ሊያገኝ እንዳልቻለና ነገር ግን ሪቻርድ ኩዛክ የተባለ ሰው በፊላዴልፊያ ውስጥ እንደሚገኝና ይህም የአይሪሽ አሜሪካኖች ወንጀለኛ ቡድን መሪ ስም እንደሆነ ይናገራል። እነዚህ ሰዎችም ከዛ ሰው ጋርም ግንኙነት ነበራቸው። ቢሆንም ከዛን ቀን ጀምሮ ግን እነዚህ ሰዎች ቶመን በቤቱ የሚሆን ውጪ መከታተል ይጀምራሉ። ከጥቂት ቀናት በኋላ ቶም በካፌ ውስጥ ተቀምጦ የነዛ ሰዎች መኪና ወደ እሱ ቤት አቅጣጫ በሚሄድበት ጊዜ ላይ ከካፌው በመውጣት እያናከሰም ቢሆን ወደ ቤቱ መጓዝ ይጀምራል። ያሰበውም እነዛ ሰዎች ቤተሰቡ ላይ ጥቃት እንዳያደርሱበት ስለነበረ ለሚስቱም ደውሎ ያሳውቃታል። ልክ ቤትም በደረሰበት ሰዓት ላይ ሚስቱን ሻትገኑን ይዘ ያገኛታል። እነዛ ሰዎችም ወደ እሱ ቤት አልመጡም ነበረ። በሌላኛው ቀን ኤዲ በአንድ ሞድ ውስጥ ቀይ ገዛች በነበረችበት ጊዜ ላይ ልጇ ድንገት ከቦታው ትጠፋባታለች። እሷን እየፈለገች በነበረችበት ሰዓት ላይ ኤዲ የቡድኑን አለቃ የነበረውን ካርል ፎርጋቲን ታገኘዋለች። እሱም እንዳገኛትም ኤዲን ስለ ቶም ማዋራት ይጀምራል። ባሏ ቶምም እሷን እንደምታስብ አይነት ሰው እንዳልሆነና ባሏንም በደንብ እንደማታውቀውም ይነግራታል። ቢሆንም ኤዲ ግን ለቶም ትከራከርለታለች። ቢሆንም ካርል ግን ዝም ብላ ስለ ሪቺ ኩዛቅ እንድጠይቀው ይነግራታል። ፎርጋቲም እንደሚናገረው ከሆነ ሪቺ ኩዛቅ የቶም ወንድም እንደሆነ ነበረ። ለኤዲም አለዚያ ቶም እንዴት ሰዎችን በመግደል ላይ እንደዚህ ጎበዝ ሊሆን ይችላል በማለት ይጠይቃታል። ይህ በእንዲህ እንዳለበት ተመሳሳይ ቀን ላይ የቶም ልጅ የነበረው ጃክ በቦቢ በድጋሚ ጥቃት ይደርስበታል። በዚህ ጊዜ ግን ልክ እንደሌላው ጊዜ ዝም ብሎ መሄድ አልቻለም ነበር፣ ምክንያቱም ቦቢ ስለ አባቱ መጥፎ ነገር እየተናገረበት ነው። ቦቢን በሚናገራቸው ንግሮች በተናደደበት ሰዓት ላይ በመጨረሻ ጃክ ቦቢን መደብደብ ይጀምራል። እሱንና ጓደኛውንም የመታቸው በከባዱ ስለነበረ ቦቢ በመጨረሻ ሆስፒታል እንዲገባ ይደረጋል። አሁን ልንረዳ የቻልነው ነገር ቢኖር ጃክና አባቱ ቶም የሚገፋቸው ሰው ባገኙ ሰዓት ላይ ሊቀየሩ የሚችሉ ሰዎች መሆናቸውን ነበረ። ጃክም ወደ ቤት ከተመለሰ በኋላ በዛን ቀን ስለተፈጠረው ነገር ቶም እና ጃክ አንድ ላይ እያወሩ መጨቃጨቅ ይጀምራሉ። ጃክም ቶምም ቢሆን እነዛ ሁለት ሰዎች ላይ ጥቃት ሊያደርሱ በመጡ ሰዓት ላይ ተኩሶባቸው እንደገደላቸው ይነግረዋል። በዚህም ምክንያት ቶም ጃክን በጥፊ ይመተዋል። ይህም ጃክ ዛሮጦ እንዲወጣ ነበር ያደረገው። ከቆይቶች በኋላ የፎጋርቲና ቡድኑ መኪና እነሱ አካባቢ ይመጣል። ለቶምም የያዘውን መሳሪያ እንዲያስቀምጠና ከነሱ ጋር አብሮ እንዲመጣም ነበር የነገሩት። ቶምም እምቢ ባላቸው ሰዓት ላይም ከነሱ መሃል አንደኛው ከመኪናው ውስጥ ጃክን ያስወጠዋል። ፎጋርቲም አሁን ላይ ቶምን በደንብ እንደሚያውቀው መናገር ጀምሯል። ቶምን በዚህ ጊዜ ላይ ምንም አይነት ምርጫ ስላልነበረው ልጁን ለማትረፍ ሲል መኪና ውስጥ መግባት ይኖርበታል። እንደሚናገሩት ከሆነም ሐሳባቸው እሱን ወደ ፊላዴልፊያ ወስደው ከሌሎች ሰዎች ጋር እሱን ለማገናኘት ነበረ። ቶምን በመጨረሻ መሣሪያውን ሊጥላቸው ችሏል። ከዚያም ጃክን እነሱ የሚለቁለትና ጃክ እየሮጠ ወደ ቤት ውስጥ ይገባል። ሰዎቹም ቶምን ወደ መኪና ውስጥ እንዲገባ በነገሩት ሰዓት ላይ ቢሄዱ ይሻላቸው እንደነበረ ይነግራቸዋል። አንደኛውም ቶምን ለማስቀባት ሽጉጡን ጭንቅላቱ ላይ ደቀንበታል። ኤዲም ሁለተኛው ፎቅ ላይ ሆኖ በመስኮት የሚፈጠረውን ነገር በሙሉ ይመለከታል። ቶምም የሰውየውን እጅ ይዞ ሲሰብረውና በመዳፉም በተደጋጋሚ መልኩ እየመታው አፍንጫውን ሲሰብረውም ይመለከታል። ከዚያም ሁለት በመተኮስ ሌላኛውንም ሰው ይገለዋል። በዚህም ጊዜ ላይ ቤተሰቦቹ ለመጀመሪያ ጊዜ ቶም ያለውን ችሎታ ይመለከታሉ። ፎጋርቲም የቶም ትከሻ ላይ ተኩስበታል። በዚህ ምክንያት ቶም በእጁ ይዞት የነበረውን መሳሪያም ሊጥል ችሏል። ፎጋርቲም ቶም ላይ ሽጉጡን ከደቀነ በኋላ ከመሞቱ በፊት መናገር የሚፈልገው የመጨረሻ ነገር ካለ በሚል ይጠይቋል። ቶምም ፎጋርቲን ከተመለከተው በኋላ እዛው ፊሊ ውስጥ በነበሩበት ጊዜ ላይ እሱን ቢገለው ይሻለ እንደነበረ ይናገራል። ፎጋርቲ በዚህ በሚስቅበት ሰዓት ላይ ጃክ ወድቆ የነበረውን የቶምን መሳሪያ በማንሳት ፎጋርቲ ቶም ላይ ከመተኮሱ በፊት እሱ ቀድሞ የተኩስበት እና ይገለዋል። ቶምን በዛን ሰዓት ላይ ጃክን በድንጋጤ ይመለከተዋል። ከጃክን መሳሪያውን ከቀማ በኋላ ምናልባት በፊላዴልፊያ ውስጥ ያንን አይነት ኑሮ መኖር እንዳልነበረበት አይነት እያሰበ መጸጸት ይጀምራልና ያክፈዋል። በዚህም ጊዜ ላይም ጃክ ማልቀስ ይጀምራል። በዛን ቀን ማታ ላይ ቶም ወደ ሆስፒታል ሊወሰድ ችሏል። ኤዲ ምስቱን እዛ እያስታመመች ትገኛለች። ሁለቱን የፎጋርቲን ጠንካራ ሰዎች በቀላሉ ሲገል ተመልክታ ስለነበረ በዚህ ጊዜ እውነቱን እንዲነግራት መጠየቅ ትጀምራለች። ቶምም በዛን ጊዜ ላይ በልጅነቱ ጆዊ ኩዛክ የተባለ በወንጀለኞቹ ቡድን ውስጥ የሚገኝ ነፍሰ ገዳይ እንደነበረ ይናገራል። ቢሆንም ያንን ህይወት ግን ከተወና ወደዚህ ከመጣ ብዙ አመታት እንደሆኑትና አሁን ላይ ራሱን እንደቀየረም ይነግራታል። በዛን ጊዜ ላይም ከፎጋርቲ ጋር ጥል ውስጥ እንደነበሩና በዛም ጊዜ በተፈጠረው ነገር ምክንያት አሁን ሊበቀለው መቶ ሊሆን እንደሚችልም ይነግረታል። ከም እንደሚናገረው ከሆነም ሰዎችን ይገድል የነበረው ራሱን ለማስደሰትና ለገንዘብ ሲል እንደነበረ ነው። በዚህም ምክንያት ኤዲ ያልጠበቀችውን እውነት ትረዳለች። ይህም ምንም እንኳን ከባድ ቢሆንባትም፣ ነገር ግን በቀጣዩ ቀን ፖሊስ የነበረው ሳም ወደ ቤታቸው መጥቶ ስለ ፎጋርቲ ብዙ ጥያቄዎችን መጠየቅ በጀመረበት ሰዓት ላይ እሷ ትከላከልለታለች። ሳም እንደሚናገረው ከሆነም እነዚህ ትላልቅ ወንጀለኞች ከተማ ያክል ነገርን አቋርጠው ሊመጡ የሚችሉት እርግጠኛ በሆኑበት ነገር እንደሆነ ይናገራል። ቶምም በዛን ጊዜ ላይ እሱ ጆይ ኩዛክ እንደሆነ ለመናገር ተዘጋጅቶ ነበረ። ነገር ግን ልክ በዛን ሰዓት ላይ ኤዲ በመምጣት ለቶም ደግፋ ትናገርለታለች። ሳም ምንም አይነት ነገር ሊያገኝ ባለመቻሉ ምክንያትም ከዛ ለመሄድ ይነሳል። ቢሆንም ግን ምናልባት እየዋሹት ነው ወይ ደግሞ የሆነ ስራ ሰርተዋል የሚል አይነት የጥርጣሬ አስተያየትን አይቷቸው ከዚያ ይወጣል። ሳምም ከዛ ከወጣ በኋላ ኤዲ ቶም ከዚህ በፊት ዋሽቷት ስለነበረ በጥፊት መቷለች። በዚህም ምክንያት በሁለቱ ግጭት ይነሳና በደረጃው ላይ ከተገፈታተሩ በኋላ በመጨረሻ ገንጥላቸው ተቀይሮ አንድ ላይ ይተኛሉ። በዛን ማታ ላይ ተኝቶ የነበረው ቶም አንድ ስልክ ይደወለለትና ከእንቅልፉ ይነቃል። ይህም ስልክ የተደወለለት ወንድሙ ከነበረው ሪቺ ሲሆን አንተ መጥተህ ትጎበኘኛለህ ወይስ እኔ መምጣት አለብኝ በማለት ይጠይቀዋል። በዚህም ምክንያት ቶም በሌሊት ከቤቱ በመውጣት ቀንና ማታ እየነዳ ፊላዴልፊያ ይደርሳል። ከዚያም በባሩ ውስጥም አንድ ወጣት ልጅን ያገኘና ያምሳው እየነዳ እሱን ወደ አንድ ሚስጥራዊ ትልቅ ቤት ያመጣዋል። እዛም የቶም ታላቅ ወንድም የነበረው ሪቺ ሲሆን የሚገኘው ታናሽ ወንድሙ የሆነውን ቶምንም በማየቱም ደስተኛ ነው። ስለ ቶም አዲስ ሕይወት ትንሽ ከተወያዩም በኋላ ሪቺ ለቶም እሱ ሳይናገር ቡድናቸውን ጥሎ በመውጣቱ ምክንያት በቡድን ውስጥ ምን አይነት ትላልቅ ችግሮችን ሊፈጥር እንደቻለ መናገር ይጀምራል። በድጋሚ ወደዛ ሕይወት ውስጥ መመለስ የማይፈልግ የነበረው ቶም ለሪቺ ያጠፋውን ነገር ለማስተካከል ምን ማድረግ እንዳለበት እንዲነግረው ይጠይቋል ሪቺም ለቶም ማድረግ የሚችለው ነገር መሞት እንደሆነ በመናገር ፊቱን ወደዚያ ያዞራል። ቶምን ወደዚያ ያመጣውም ሾፌር ቶምን በያዘው ገመድ ለማነቅ ይሞክራል። ቶምም እጁን በገመድ ውስጥ በማስገባት እንዳይታነቅ ለማድረግ ይሞክራል። በመጨረሻም ወደ ታች በመውደቅ ጠረጴዛውን በመገፍተር ሾፌሩን ይመታውና በመጨረሻም እሱንና ጠባቂውን ይገላቸዋል። ሪቺም ቶም ላይ ለመተኮስ ቢሞክርም ነገር ግን ይስተዋል። በፊት ለፊቱ በር ማምለጦ ይሆናል ብሎ ስላሰበም በዛ በኩል በሚፈልገው ሰዓት ላይ ሪቺ ባልጠበቀው መንገድ ቶም ይመጣበታል። ነገር ግን ከዛ በፊት በክፍል ውስጥ ይገኝ የነበረውን የመጨረሻ ጠባቂን ይገለውና ቶም ላይ በሩን ይቆልፍበታል። ሪቺም በሩን ለመክፈት በሚታገልበት ሰዓት ላይም ቶም በሩን በመክፈት ወዲያውኑ ሪቺ ላይ ተኩስበትና ይገለዋል። ከዚያም ቶም ከረጅም ጉዞ በኋላ በድጋሚ ወደ ቤቱ ይመለሳል። ሲመለስም ቤተሰቡ እየተመገቡ ነበር ያገኛቸው። ለሁለት ቀናት ያክልም ከቤት ውጪ ካሳለፈ በኋላ በድካም መንፈስ ነበር የተመለሰው። ከዚያም በጠረጴዛው ላይም ከነሱ ጋር አብሮ ይቀመጣል። ልጁ ሳራም ለሱ ምግብ በምትሰጠው ሰዓት ላይ ሚስቱ ኤዲ ግን አንገቷን ደፍታ መጸልያዋን ትቀጥላለች። ጃክም ግራ በመጋባት መንፈስ ውስጥ ገብቶ ከቤተሰቦቹ ጋር ተቀምጧል። ነገር ግን ምንም አይነት ቃልን አልተናገረም። በመጨረሻም ኤዲ ቀና ብላ ቶምን ትመለከተዋለች። በዛም ጊዜም በፊቷ ላይም በዋ እየወረደ ይገኛል። ቶምም እንደዛው ዝም ብሎ ይመለከታታል። እርስ በርስ በሚተያዩትም ማስተያየት ግንኙነታቸው አሁን ላይ እንደተቀየረ መገንዘብ እንችላለን። ፊልሙ ከተመቻችሁ ቪዲዮውን ላይክ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ግን ቻው።